ዛሬ ጥቅምት ስምንት 2018 ዓመተ ምህረት የኢትዮጵያ ወንጌላውያን ነጋዴ ማህበር ኢቢሲኤን ኢቫንጀሊካል ቢዝነስ ኔትወርክ ኢትዮጵያ ጥቅምት 8 2018 ዓመተ ምህረት በአዲስ አበባ በስካይ ላይት ሆቴል የመጽሐፍ ቅዱስ የልግስና ጉዞ በሚል መሪ ቃል 8ኛ ዙር የትምህርት ስልጠና ያካሂዳል። ኢቫንጀሊካል ቴሌቪዥንም በዚህ መርሃ ግብር ተገኝቶ መርሃ ግብሩ እንደሚከተለው ወደ እናንተ መደርስ ይሆናል። አብራችን ቆዩ። የኢትዮጵያ ወንጌላውያን ነጋዴ ማህበር ኢቢኤን ኢቫንጀሊካል ቢዝነስ ኔትወርክ ኢትዮጵያ የመጽሐፍ ቅዱስ ልግስና ጉዞ በሚል መሪ ቃል ስምንተኛ ዙር የትምህርትና የራእይ ማጋራት መርሃ ግብሩን አካሂዷል። መርሃ ግብሩን ሐዋርያ ሳሙኤል ሽራንጎ በእንኳን ደህና መጣችሁ መልእክት ከፍተው በጸሎት ፓስተር እንዲሁም በዝማሬ አቤላ የለ አገልግለዋል። በዚህ መጽሐፍ ቅዱሳዊ የልግስና ጉዞ በሚል መሪ ቃል በተዘጋጀው መርሃ ግብር ዋና የስራ አስፈጻሚዎች፣ ባለሀብቶችና ዓለም አቀፍ እንግዶች፣ አጋር አካላት በአጠቃላይ ከ200 በላይ ተሳታፊዎችን አሳትፈዋል። ስብሰባውም የኢትዮጵያን የክርስቲያናዊ የቢዝነስ አመራርን በመቅረጽ ላይ ያተኮረ ነው። በመቀጠልም በመርሃ ግብሩ ላይ ሐዋርያ ሳሙኤል ሽራንጎ ከእግዚአብሔር ጋር ሰራተኛ ሆኖ መገኘት ትልቅ እድል ነው በማለት በመስጠት ጸጋ መጨመር እግዚአብሔር በሕይወታችን በሚልኩ ዓላማ ትኩረት ስለማድረግ የልግስና ሕይወትን ስለመኖርና ሌሎች ርዕሶችን በማንሳት እግዚአብሔርን ቃል አካፍለዋል። በመርሃ ግብሩም ሶስት ሚሊዮን ጣዖታት በሚመለኩበት ክሩሴድ ማካሄድ በማይቻልባት ህንድ ሀገር ሞዘሪን አካባቢ ባሉ ማህበረሰቦች ወንጌልን ለመድረስ የጭብጥ ሩዝ የጀመሩት የልግስና አገልግሎት ሙሉ ባሊ ወደ መስጠት አገልግሎት አድጎ ሺዎችን እንዴት በወንጌል መድረስ እንደተቻለ የሚያሳይ ዶክመንተሪም በእለቱ ለታዳሚያን ቀርቧል። ኤንድ ዋት ኢዝ ቢዩቲፉል አባውት ዚስ ኢቨንት ኢትዮጵያንስ አፍሪካንስ ፎር አፍሪካንስ ስሜ ዳዊት ኃይሉ ይባላል። በኢቫንጀሊካል ቢዝነስ ኔትወርክ ውስጥ በቦርድ ላይ ያገለግላለሁ። ከዚህ በፊት እንደምናደርገው በየሁለት ጥሩ እንደምናደርገው የብሬክፋስት ሚቲንግ በኢቫንጀሊካል ውስጥ ያሉትን ነጋዴዎች እየሰበሰብን እንመካከራለን። አብረን ኔትወርክ እናደርጋለን። ዛሬ ደግሞ ለየት የሚለው ከጀነሮሲቲ ፓዝ ከተባለ ተቋም ጋር በጀነራሲቲ ጉዳይ መጽሐፍ ቅዱሳዊ ልግስና በሚል ርዕሰ ጉዳይ ላይ እየተነጋገርን ያለ ነው። ዛሬ የሙሉ ቀን ወርክሾፕ ነው እየተደረገ ያለ በዚህ በስካይ ላይት ሆቴል። ከዚህ በፊት ይታደሙ የነበሩ የኢቤን አባላት በሙሉ ተገኝተዋል። ጥሩ ጊዜ እያሳለፍን ያለ ነው። እንግዲህ እንደ ኢቤን ከዚህ በፊት ስንሰራቸው የነበሩ ስራዎች ወንጌላውያን ነጋዴዎችን ማስተሳሰር፣ ከነሱ ጋር መነጋገር፣ በተለያዩ ርዕሰ ጉዳዮች ላይ መነጋገር፣ መመካከር፣ ኔትወርክ ማድረግ ነው። ዛሬም እየተደረገ ያለው በአንድ ርዕሰ ጉዳይ ላይ መጽሐፍ ቅዱሳዊ ልግስና በሚል ጉዳይ ላይ እየተነጋገርን ያለ ነው። ጥሩ ምላሽ ነው ያለው ከሰው ዘንድ። እንግዲህ ከዚህ በኋላ ምናልባት በኢትዮጵያ ውስጥ ያሉ የኢቫንጀሊካል ነጋዴዎችን አስተባብረን እንዴት በልግስና እግዚአብሔር መንግስት እንደምናገለግል ምን ዘረጋው መንገድ ይኖራል ብለን እናስባለን። ማይ ኔም ኢስ ደንግ ጀሾሌ ቢሾፕ ዘ ቢሾፕ ኦፍ ዘ ፋውንደር ኦፍ ቢልዲንግ ሚኒስትሪስ ኢንተርናሽናል ፍሮም ሳ ሱዳን ኤንድ ዘ ቼር ፐርሰን ኦፍ ዘ ካንሰል ኦፍ ኢቫንጀሊካል ቸርቺስ ኦፍ ሳ ሱዳን ኤንድ ዴይ ሃቭ ኦርጋናይዝድ ዲስ ሚቲንግ ኤስ ኤ ቲም ዊዝ ዘ ዊዝ ዘ ኢትዮጵያን ኢቫንጀሊካል ቢዝነስ ኔትወርክ ዊዝ ዲስ ኢት ኢስ ኢት ኢስ ኤ ጉድ ኢኒሺቲቭ ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን የኢትዮጵያ ወንጌላውያን ነጋዴ ማህበር ኢቢኤን ጥቅምት ስምንት 2008 ዓመተ ምህረት በአዲስ አበባ በስካይላይት ሆቴል የመጽሐፍ ቅዱስ የልግስና ጉዞ በሚል መሪ ቃል ስምንተኛ ዙር የትምህርትና የራእይ ማጋራት መርሃ ግብር አካሂዷል ኢቫንጀሊካል ቴሌቪዥን በስፍራው ተገኝቶ መርሃ ግብሩን ሰርጣኞቹ ቆየ እኔ ቃል ኪዳ እንዳለ ከስፍራው ተገኝቼ ወደ እናንተ ሳደርሳችሁ ቆየሁ ቀ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ